ለትምህርት ጥራት መረጋገጥ ማሳያ የሚሆኑ የ50 ሞዴል ሁለተኛ ደረጃ ትምህርት ቤቶች ግንባታ በኢትዮጵያ በተለያዩ አካባቢዎች እየተከናወነ መሆኑን የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ገለጹ። ሚኒስትሩ በደቡባዊ ሲዳማ ዞን አለታ ጭኮ ከተማ ለሚገነባው ሩፎ ዋኢን ነው ልዩ ሁለተኛ ደረጃ ትምህርት ቤት የመሰረተ ድንጋይ አስቀምጠዋል። ኢትዮጵያ ባለም አቀፍ መድረኮች ተወዳዳሪ የሚሆን የተማረ ዜጋ እንዲኖራት ለትምህርት ጥራት ልዩ ትኩረት በመስጠት እየተሰራ መሆኑንም የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ተናግረዋል። እውነትና እውቀትን የሚሻ ትውልድ ካልፈጠርን እየተቀየረ ያለ አለም ነው ይሄ አለም እውቀትን የሚፈልጉ ዜጎች ማፍራት ከቻልን ብቻ ነው ማድረግ የምንችለው በሚል በሃይስኩል ደረጃ ወደ አምሳ ሞዴል ሃይስኩሎች ለመስራት ነው የጀመርነው እንቅስቃሴ። አስራ ስድስት ባለፈው አመት አስጀምረናል። አሁን በዚህ ይሄ አመት ሳያልቅ ሌላ አስራ አምስት በመጀመሪያው ዙር እንጀምራለን። ከዛ እስከሚቀጥለው አመት አምሳውንም ሞዴል ሃይስኩሎች እንጨርሳለን። ይሄ ትምህርት ቤት ከአምስት መቶ ሚሊዮን ብር በላይ ነው ያወጣው። በአንድ አመት ጊዜ ይሄ ትምህርት ቤት አልቆ ስራ መጀመር አለበት። ሪፖርተራችን አሰሳ ወገሽ እንደዘገበው ባለታጭኮ የሚገነባው ልዩ ሁለተኛ ደረጃ ትምህርት ቤት አገልግሎት መስጠት ሲጀምር የተማሪ ክፍል ጥምርታን በማሻሻል የትምህርት ጥራትን ለማረጋገጥ እንደሚያግዝ የክልሉ ትምህርት ቢሮ ጽሕፈት ቤት ኃላፊ አቶ ዘገየ ኩይሳ ገልጸዋል። እኮ ከተማ ሀምሳ ሺ በላይ ማህበረሰብ የያዘ ከተማ ከመሆኑ አንጻር ከዛ የሚወጡ ተማሪዎችን ከማዕቀፍ አንጻር ትምህርት ቤቱ ተማሪ ጥምርታ ያልተስተካከለ ከመሆኑ አንፃር ያሉ ችግሮችን የምፈታለን። ሁለተኛ አሁን የምናስቀጥለው ትምህርት ጥራት ለማምጣት ትምህርት ለትውልድ ያልነውን ፕሮጀክት አንዱ ከመሆኑ አንፃር ይህንን ትኩረት ሰጥቶ ትምህርት ሚኒስተር ዛሬ እዚህ በመገኘታችሁ ትልቅ ደስታ በሲዳማ ክልል ትምህርት ቢሮ ስም ላቀርብ እፈልጋለሁ።